ቺ ባለስልጣን የባሃ ካሊፎርኒያ የሚባል ግዛት በህዝብ ብዛቱ 14ተኛ የሆነ የሜክሲኮ ግዛት ሀገረ ገዢ ናት። በተደጋጋሚ በተለይ ወደ ካሊፎርኒያ አሜሪካ ተሻግራ ድንበር አቋርጣ የምትመላለስ ናት። ይህ ባሃ ካሊፎርኒያ ግዛት ለካሊፎርኒያ ቅርብ ነው፣ በተለይ ለሳንዲየጎ። ባለስልጣኗ ከ15 ቀን በፊት ሊበርቲ ስቴሽን የተባለ ቦታ ላይ አዳራሽ ውስጥ ቲንጓ ቱሪስቲኮ የተባለ ዝግጅት ላይ የቱሪስት ኮንፈረንስ ላይ የቱሪዝም ኮንፈረንስ ላይ ተገኝታ የተመለሰች ናት። እቺ ባለስልጣን ቪዛዋ ተሰርዟል። ለምን ተሰረዘ? እንዴት ተሰረዘ? የሚለውን እንመለከታለን። ካሳሁን ይልማ ነኝ። አብራችሁን ትቆዩ ዘንድ በትህትና ጠይቃለሁ። ይህንን መረጃ ወደ እናንተ ያመጣሁት አሜሪካ መጥተው የሚወልዱ ብዙ ኢትዮጵያውያን እህቶቻችን አሉ። ቤተሰቦች እዚህ ሀገር መጥተው ልጆቻቸውን ወልደው ወደ ኢትዮጵያ ይመለሳሉ። ሲመጡ ወደ አሜሪካ ልወልድ ነው ብለው አይደለም የሚመጡት፣ ለጉብኝት ነው የሚመጡት። እነዚ ልጆች ባይ ብርዝ በመወለድ አሜሪካ ይሆናሉ። ይሄ ብዙ ኢትዮጵያውያንን ሲያወያ የቆየ ነው። ትክክል ነው ወይ ድርጊቱ፣ አይደለም የሚል አለ። በዚህ መሀል ደግሞ ሌሎችም በተለያዩ ሁኔታ እዚህ ለመውለድ የሚገደዱ ሰዎች ይኖራሉ። እሱን እንመለከታለን። አብራችሁን እንድትቆዩ በትህትና እጠይቃለሁ። በድጋሚ ካሳሁን ለማ ነኝ። በአምስት ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ አራት ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል እስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳርቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺ ቅድመ ክፍያ ጀምሮ፣ እንዲሁም ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10 መክፍያ ብቻ ከታላቅ የ15 ፐርሰንት ቅናሽ ጋር እንጠብቆታለን። ጀምበሮ ሪል ስቴት በጊዜ ግቡ። ተመልካቾቻችን የባሃ ካሊፎርኒያ የሜክሲኮ ግዛት አገረ ገዢ የሆነችው ማሪና ዴል ፒላር አቪያ ቪዛዋ ተሰርዟል። ስቴት ዲፓርትመንት በዚህ ላይ መልስ ሰጥቷል። በግል ጉዳዮች፣ የቪዛ ጉዳይ ሚስጢራዊ ስለሆነ በግለሰቦች ጉዳይ ላይ አስተያየት አንሰጥም ተብሏል። ሆኖም ግን ይሄ ብዙ ትንታኔ እያሰጠ ነው። የሜክሲኮ ተቃዋሚ ፓርቲ ቡድኖች ባለስልጣኗ ይህንን ጉዳይ ታብራራ ቦርደር እንዳትሻገር ድንበር እንዳትሻገር የተደረገችበት ምክንያት አለ የሚል ትልቅ ጥያቄ ወይም ጫና ደርሶባቸዋል። ለዚህ ነው ከጎን የምትመለከቱት ምስሉ ላይ መግለጫ በዚህ ጉዳይ ላይ ወጥተው እንዲሰጡ እየተገደዱት በዛ ጫና ነው። አገረ ገዢዋ ባላቸው ካርሎስ ቶሬስ የዛው ኮንግረስ አባል የነበሩ በፊት ናቸው። እሱም ባልየውም እኚህ አገረ ገዢም ማሪናም ነው የተከለከሉት። ለምንድን ነው የተከለከሉት? ይሄ የሚያሳየን ምልክት አለ ወይ? ከኛ ጋር ምን ያያይዘዋል? የሚለውንም እንመለከታለን የተለየ ወጥ በተመሳሳይ ጉዳይ ላይ ባለው አሁን ስደተኛ ጉዳይ ላይ የሚመለከቱ ነገሮች ሌላ ቦታ ሲሆን ሁልጊዜ ወደኛ የሚመጡ ነገሮች እንዳሉ ያመለክታል። ምክንያቱም ሕጉ የሚያዘው ወይም የሚለውጠው ወይም ታርጌት የሚያደርጋቸው ነገሮች፣ እንቅስቃሴዎች ካሉ በዲፓርትመንት ኦፍ ስቴት ዲፓርትመንትም ሆነ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአይሲም የሚደረጉ ነገሮች ካሉ እነዛ ነገሮች የሚታዩበት ሁኔታ ለሁሉም አንድ ነው። ስለዚህ ይሄ ጉዳይ ብዙ ኢትዮጵያውያን እዚህ መጥተው የሚወልዱ አላርሚንግ የሆነ ማስጠንቀቂያ ደወል አይነት ነገር ነው። ታሪኩን ለዛ ነው ወደ እናንተ ያቀረብኩት። በዚህ ላይ ትንታኔ የሚሰጥ ባለሙያ ስላለ ባለሙያን እያስደመጥኳችሁ ዝርዝር ጉዳዩን እንመለከታለን። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር ይሆን። መልእክታችሁ በ አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ላይ መላክ ትችላላችሁ ቀጥታ ወደ ዝግጅቱ

መጥፎ ነገር ሰራው ማለት አይደለም፣ ትላለች። ሌላም የመለሰችው አለ። ከዚህ ከተለያዩ ሚዲያዎች ቃለ ምልልስ ትሰጣለች። በተለይ ከተቃዋሚ ፓርቲዎች ጫና ስለነበረባት ይሄ ተወሰደብኝም ተሰጠኝም ማለት የኔን ቫሊዩ፣ የኔን ዋጋ አይቀንሰውም፣ የተለየ ነገር ያደረግኩት ነገር የለም ብላለች። ባልየውም ጊዜ ያስተካክለዋል አሜሪካ ሉዓላዊነት እናከብራለን፣ ውሳኔዋን እናከብራለን የሚል የተለሳለሰ ዲፕሎማሲያዊ ማብራሪያ ነው በማህበራዊ ድረገጽ የሰጠው ባሏ ማለት ነው፣ አቪዬ ካርሎስ ቶሬስ። ስለዚህ ማሪና ይህን ስትከለከል ምን ማለት ነው የሚለው ነው እንግዲህ። ከሁለት ሳምንት በፊት ሳንዲዬጎ ውስጥ ሊበርቲ ስቴሽን ውስጥ ኮንፈረንስ ያደረጉ ቲያንጊስ ቱሪስቲኮ የተባለ የቱሪዝም ኮንፈረንስ ላይ የተካፈሉ በተደጋጋሚ የሚመጡ ናቸው። ግን ለምንድን ነው የተከለከሉት የሚለውን እንመለከታለን በደንብ Both say they're awaiting answers and a resolution.

መጥተው ሰርተው የሚሄዱ ሰዎች አሉ። ካሽ ሰርተው የሚሄዱ ሰዎች አሉ። ሶስት አራት ወር ተቀምጦ የተወሰኑ ስራ ሰርተው የሚመላለሱ ሰዎች አሉ። ሌላው እዚህ መጥተው የሚወልዱ አሉ ትላለች። እዚህ ጋ ነው ምናልባት ትንሽ ልድገመውና የዝርዝሩን ይሄ

ሁለተኛው ደግሞ እዚህ መጥተው ይቀራሉ ነው። ሶስተኛው እዚህ መጥተው ይወልዳሉ ነው። እንደምትመለከቱት የሕፃናቱ ፎቶ ያው ተሸፍኗል። ሁለቱ ባልና ሚስቶች የሜክሲኮ ባለስልጣናት ባሃ ካሊፎርኒያ ነው የሚባለው ካሊፎርኒያ ድንበርተኛ ነው። እንግዲህ የአሜሪካንን ታሪክ የምታውቁ ወይም መፈተሽ የምትፈልጉ እዛ ላይ ሄዳችሁ ታሪኩን አንብቡ። ካሊፎርኒያ እንዴት ካሊፎርኒያ ሆነ እዛ ጋር ሜክሲኮ እና ካሊፎር አሜሪካ ጋር ምን ነበር የሚለውን ወደኋላ በተመልሳችሁ ታሪክ ማየት ትችላላችሁ። ግን ይሄ ባህ ካሊፎርኒያ የሚባለው ግዛት ባለስልጣናት ናቸው። በቱሪስት ቪዛ ወይም በቪዚተር ቪዛ ገብተው ሁለት ልጅ በተለያየ ጊዜ ወልደዋል። እሱን ጠበቃዋ ታነሳለች በትክክል ፋክት ነው ብትናገረው። አሁን ይሄ ትራምፕን ከመውደድ ከመጥላት አይደለም። ህጉ እዛ ጋር ነበረ ተቀምጧል ህጉ ግን ቫዮሌት ሲደረግ ኢንፎርስ የሚያደርገው ህጉን የሚያስከብረው አካል አልነበረም። አሁን ያች የተጻፈችዋን ህግ የሚያስከብር ስርዓት መጣ። መንግስቱ አላማው ምንም ይሁን ምን እሱ ሌላ ዲስከሽን ነው። ግን በዚህ ምክንያት ነው ቪዛ ሊሰረዝ የሚችለው። And she

ጠበቃው የምታስቀምጠው ነው። የሜክሲኮ መሪ ደግሞ በዚህ ጉዳዩ ላይ ተናግረዋል። እየጠየቅን ነው መረጃውን የሚል ተናግረው ነበር መጀመሪያ። ለምንድን ነው ይሄ የሆነው የሚል ያው፣ ባለስልጣን ናት። እንደውም አጠቃላይ ኮንግረስ ቲም አለ። የኮንግረሱ አጠቃላይ የሜክሲኮ የዛ ደግሞ ዋና አባል ናት ገቨርነሯ

በአምስት ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ አራት ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦሮ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳርቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺ ቅድመ ክፍያ ጀምሮ፣ እንዲሁም ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10 የቅድመ መክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሮይል ስቴት በጊዜ ግቡ። እዚህ ጋ አቆመዋለሁ። ይህንን በአጠቃላይ መጨረሻ ላይ ጠበቃዋ የተናገረችው ፋክት ነው። አዲስ መንገድ በትራምፕ አስተዳደር በየቀኑ እንደምንሰማው ባለፉት 114 ቀናት እንደዘገብ ነው እንዳየ ነው እንደተመለከት ነው። አዲስ ኒው ዴይ አት ደ ሆራይዘን ትላለች። ከዛ አድማሱ ባሻገር አንድ ነገር አለ፣ አዲስ ነገር አለ። ይሄም ስትሪክትሊ፣ ጠንከር ባለ ሁኔታ እርምጃ እየተወሰደ ነው። በኢትዮጵያ ሁኔታ ላይ ጠበቃን ለማነጋገር ሞክራሉ። በኢትዮጵያ ኤምባሲ በኩል እንዲህ አይነት ነገሮች እርምጃ እየተወሰዱ ነው። ሰዎች እንዲህ አይነት ነገር ማድረጋቸው ሲታወቅ እንደውም ኤምባሲው ገንዘብ ክፈሉ ያላቸው ሰዎች አሉ የሚል መረጃ አግኝቻለሁ። እሱ ብቻ ሳይሆን ኢትዮጵያ አየር መንገድ እራሱ ሆስተሶች፣ እንደዚህ እዚህ የመጡ ሲወልዱ ምን ሲሉ ያ ስለታወቀ ሲኒየር ፍላይት አቴንዳንት የበረራ አስተናጋጆች እንዲመጡ የሚጠይቅ ነገር ለኢትዮጵያ አየር መንገድ ተነግሯል፣ የሚልም መረጃ አለ። እነዚህን አጣራለሁ። ሆኖም ግን ብዙ ሰዎች አሉ። የህክምና ኮምፕሊኬሽን ስላለባቸው ወይ ደም ግፊት ጠንካራ ህመም፣ ወሊዳቸውን ሊያስተጓጉል የሚችል ልጃቸውን ሊያሳጣ የሚችል ነገር ሲኖር እዚህ መጥተው የሚወልዱ ሰዎች አሉ። ነገር ግን እንዲሁ ልጃቸው አሜሪካዊ እንዲሆን ብለው አቅደው አስበው መጥተው የወለዱ በርካታ ባለስልጣናት በተለይ በኢህአዴግም ጊዜ በአሁኑም ጊዜ ውጭ ሀገር ልጆቻቸውን የሚወልዱ እነዚያ የወለዷቸው ልጆች ጥሩ ትምህርት እንዲያገኙ ማለት ነው። ስለዚህ ጥሩ ትምህርት አግኝተው ሌላ ሀገር ዜጋ ሆኖ ሌላ ውጭ ሀገር እንዲሰሩ የሚፈልጉ የሚያደርጉ ሀብታሞች ባለስልጣኖች እንዳሉ እናውቃለን እና ይህንን ደግሞ ከዚህ በፊት ያደረጉ ሰዎች አሁን ወደ አሜሪካ ሊመጡ ሲሉ ቪዛቸው ሁኔታ ቼክ የሚደረግበት እንደዚች ለባለስልጣን እንግዲህ ያልተመለሰ ነገር ይህም ፍርሃት ያነግስ ዜና ይሆናል። አላቅም። ሁልጊዜ መረጃው ትክክለኛ ከሆነ ህልም ተፈርቶ ሳይተኛ አይታደርም። ስለዚህ ለመዘጋጀት ያስፈልጋል። በመረጃም ምን ሊከሰት እንደሚችልም ማወቅ ያስፈልጋል። ልጆቹ አሜሪካውያን ሆነዋል፣ ኦልሬዲ በርዝ ራይት አግኝተዋል። አሁን በርዝ ራይት የሚለውም ይቀራል የሚል ነው የትራምፕ አስተዳደር እርምጃ እየወሰደ ያለው። ሰውየው እዚህ ሀገር ነዋሪ መሆን አለበት፣ ህጋዊ ሰው መሆን አለበት፣ ልጁ ራሱ ዜጋ ለመሆን አለበለዚያ፣ ማንም እየመጣ እየወለደ ዜጋ የምናደርግበት አሰራር መቀየር አለበት። ያ በርዝ ራይት የመጣው በፊት ያው ስሌቨሪ በባርነት የመጡ ሰዎች ነበሩ። እነሱ ሰዎች ከሌላ ሀገር ነው የመጡት፣ ስለዚህ እዚህ ሀገር ኖረዋል፣ ተወልደዋል፣ ልጆቻቸው ዜጋ መሆን አለባቸው የሚል በስሌቨሪ ጊዜ በመጣ ህግ ነው። አሁን ይህንን እየተደረገ ያለው ማንም መጥቶ የአሜሪካንን አሸዋ በነካ ቁጥር በርዝ ራይት እየተባለ የሚሆነው። ስለዚህ ይሄ ዳካ የሚባለው ራሱ ህግ መነሳት አለበት የሚል ነው የትራምፕ አስተዳደር እርምጃ እየወሰደ ያለው ስለዚህ ለሜክሲኮ ሀገረ ገዢ ያልተመለሰ ህግ። ይሄ መረጃ የእኛን ሰዎች ያስፈራል ተብሎ ቁጭ ሊደረግ አይገባም። መረጃውን አካፍያችኋለሁ። ሁላችሁም እንግዲህ እንደሚሆን ለራሳችሁ ጋር ከታሪካችሁ ጋር የምታውቁት ሰው ካለ ይህንን መረጃ አካፍሉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ካሳሁን ልማ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ላይ አስተያየታችሁን ስጡ። እግዚአብሔር ስጥልኝ፣ ባላችሁበት ሰላም ሁኑልኝ። ሁላችሁንም ከልብ አመሰግናለሁ። ቀደም ሲል ትንሽ ምስሉ የሆነ ቦታ የቆመ ይመስለኛል፣ የቴክኒክ ችግር ይመስለኛል። ያው እኔው ራሴ ኮንትሮል ስለማደርገው ይህንን ያስተዋልኩ ይመስለኛል። ምናልባት ያ ግርታ የፈጠረባችሁ ካላችሁ ይቅርታ ጠይቃለሁ። ደናውኑ